እኔ ተሳዳቢ አልፈልግም። እዞ እንዴ ሮት ስታሽ አካውንቱን አበላሽተሽው ለሌላኛው አካውንት ይሰራለሁ። ሚውት ሻዶማን ብሎክ ዩንሻ ዛሬ ጠፋሽ። ዛሬ የት ነበርኩኝ? የሆነ ቦታ የሆነ ቪዲዮ ስለ ጠንቋይ ምናምን እየሰማሁ ነበር። ነበርኩ ቢዚ ነበርኩ። ነሜኪ ዩንሻ፣ ያንን ነገር እኮ ጥግ ድረስ ሄጀበት አስቆሙኝ። ታውቂያለሽ መድኃኔዓለምን እንደ አንቺ ጊዜ አስራ አራት ሺህ ድርሃም ነበር የምታገኙ ሺ

በነገራችን ማታ ማታ ማለት ነው፣ ሰባት ሰዓት ላይ እግዚአብሔርን ሰባት ሰዓት አረጁ ማታ ሰባት ተኝቼ እንቅልፌን እየቀሰቀሰች፣ አንቺ ልጅቷ አነካክተሻት በየቦታው እያሰደደች ነው። ማቲ ሊባለው ይሄ ወልጋዳ ማለት ነው። ቁጭ አድርጎ እነዚህን ገርዳሚዎች አስገብቶ እንዲ እቺ አነካክተሽ በየቦታው። ከዛ ማታ ልንገባ ነበር ማሪያ ምን፣ ከዛ እኔ ልግባ ብያ ነበር ግን፣ ማቲ ግን እናት ትሙት ቀንህን ጠብቅ፣ ሄድብሃለሁ ቤቴ መግባት ልጀምር ነው በየቦታው ሸርቦጣና ሮጌት መባል ሰልችቶናል። ተሄድ እስኪ። ማርያምን እኮ የሰደባቸው አንድ አይነት አንድ አይነት አንድ ቀን የተወለዱ ነው የሚመስሉት። አታላይ ካሮቤት እና ከሸርሙጣ ውጭ ወራጅ የጠየቁ እኮ ናቸው። ማነው ሶስተር ያረገዘው? አስተ ማናት አደ የኔ ማርገዝ ታዲያ ከወንድምሽ ወይ ከአባትሽ አላረገዝኩም። ምን አባት አቶሽኒባር እኔ ተኝቼ ላረገዝኩት ምን አገባችሁ ነው?

እኔም አልጨና አልጣም ባይ ዘው በስልክ ስንት ነው የተዘጋብኝ። ዘይድን ሰማሻት አቢብ አቤት፣ ቅድም ወይ ዘይድን ማውቀው በቃ ወግ፣ ማን ሽንጧን ታውቅ በቃ ሽንጧን ተይዛ ነው እኮ እሷን እሷን ኪዳነ ምህረት በምታውቀው በጋለ ድስት በርበሬ አጥኝቼ ዘቅዝቄ ነበር ምገርፋት። የእኔ ህትብ ሆነች ኑሮ እ አንቺ ደግሞ ነገር አትይ። የሶስት ወር ደሞዝ ብቻ ነው የቀረኝ። ሁሉንም ለእነሱ ሰጥቼ ያለችው ብሪጅቶ

በጣም ደጋግመሽ ሻተኛ አጥብቀሽ ገርፋት ነበር ገርፋት ነበር። አይ ነበርአይ እንደዚህ ቸል ደንቆሩን መቀጣጫ ማድረግ ነው ሌላው ሰው እንሻለው። እችን በአውሮፕላን ጭናችሁ ያመጣችሁብን ቢሮዎች የእንጀራ ገመዳችሁ ይዘጋል። ሌባ ሌባ እያሉ መለጠፍ ነው የመጀመሪያ ሲሆን፣ አስር ሰው የተገኘበት ሰርግ እኮ እነሱ ነው። ፈቃሪ አሁን በሚቀጥለው ሳምንት ቀርቶሻል እኮ አሁን። ኧረ እሑድ አለ። እሑድማ እስኪ ዘንድሮ የራቦ ምርኮኛ መሲ አፍልተሻል ብላሻለች።

እናደዳለሁ እናቴ ትሙት፣ እዚህ ምድር ላይ በጣም ምን ዕቃ? ቆይ ቆይ፣ መሲ ሻ መሲ የተጠቀሙት ባለ ኃይል ንገሪኝ እስኪ። ዱባይ ከሆኑ ትችያለሽ። ዱባይ ከሆኑ ታስጠራርጊያቸዋለሽ። እናቴ ትሙት፣ ስለዚህ ቆይ ረጁ ልንገርሽ። ህታ ማቲ ቤቱን ከፍቶ ስሜን መሲ ብራሱ ብሎ ካስነሳ ያችን ሪከርድ ይዤ ሂጅ። ወንድ ነው እኮ እሱ፣ መክሰስ እችላለሁ።

አንቺ ጌሎ ፊል ስጭና ስጭና ሎኬሽናችንን ምናምን ስጡን እና ከዛ በኋላ እንዴት እንደሚሆን አሁን እነዚህ አብዛኛው የነዚህን ክፍታፎች ፎቶ

ጆሪ ያለሽ ያላለች ገባ፣ በቃ ድሬ ያለት ገዛ ፈልጋ ነው አይደል? ፈራሽን ፈልጊ አስገባቸው። ኖ ግቡ፣ አንዳንድ ቁጥር ጻፉና ትገባላችሁ። በማርያም ትንሽ ሰዓት ሂድልን፣ እንደበርባቸው መቼስ መደበሪያ ቤት ተከባብረን እናወራለን። ኖ ኖ ኖ ኖ ተቃ እንዴ፣ ብናሉ ችግር የለውም። ምን ያ በሀሳብ እኮ መረዳዳት ይቻላል። ሲድቡ ለምን እንደሚሉት አይደሉም። እንዳታስገቢ ውዴ፣ ምንም ሰው እንዳታስገቢ። እነዚህ ቆሸሹ፣ እዚህ እንዳታስገቢያችሁ፣ አይቻለም አፋቸው ቆሻሻ፣ እነሱ ቆሻሻ። እንዳትተስገቢ ማሻላህ ማሻላህ፣ ተባረክ ረህማ። አንድ አንድ ቁጥር የጻፋችሁት ወዴት ለመግባት ነው? ማሲ ተነባልሽ አንቺንም ለጥቆሻ ወይ ጀነኑ ለጣፉት በሞት ወይ ወይ ወይ፣ እኔ ምላች እኔ ምላችሁ ወገን፣ እኔ ቆሳቂ ነኝ ወገን። ነው ሀሳባችሁ ይሄ ሁሉ ጠበቃነት ለመቆም ነው? እሺ፣ የሂሩትና ሂሩት ነው ስሙ ሩት ሆነ መቻ ገርደስ የሚብላቸው አታለኝ እችም ሆነም የሚያነ የአብርሽም እንትኖች ሩት ኦኬ ሩት እኔ ምን አውቄ ናት ብለሽ ነው ሩት ሆነም የአብርሽ ደጋፊዎች ሁለት ቁጥር ጻፉ። እነሱን ወግናን እንከራከራለን የምትሉ ብቻ ሁለት ሁለት ቁጥር አፋቲካ ለማሲ ጥያቄ አለኝ ብለን ስትጠይቃ እሱ አንተ ነው ስልክ ብላ ነው ማሬ፣ ስልክ በስልክ ሰሞኑ ትገባለች ስራ ብያታለሁ። ሁለት ሁለት ቁጥር ጻፉ። ከዛ በኋላ እኩላችሁን ቦለካ ናችሁ ያለች ይመቻች ሁላት ቁጥር የጻፉትን በሙሉ ከረጁ ቤት ቦለካ ናችሁ። ይኸው ረጁ ስሚ ስሜኛ ማራጃ የሰማቸው ረጁ ማራጃ ታላክሽ ትናንትና ያሳደባችሁ ቅጅ አለኝ፣ እኛም ሄደን እንከሳችኋለን።

እረፍት ወጡ፣ ዜሮ ለዜሮ ንላ። ከእረፍት በኋላ አላህ ያግዛችሁ ይቅናችሁ። አርሴና እየተጫወተ ነው። ወዴጅ ከረፍት በኋላ አላህ ይቅናችሁ። ረጂዬና መሲ ጀግኖች ናችሁ እናንተ ስትናገሯቸው